ሰላም አለይኩም ወራህመቱላሂ ወበረካቱ ሀብይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከእኔ ጋ አልሐምዱልላህ፣ ሁሉ ሰላም ነው። ኢንሻአላህ ዛሬም እንደተለመደው ክፍል 18 ቅድሚያ የሆነ አቂዳ፣ የሰለፎች አቂዳ እንደታል ነበር የሚል ጥያቄ እያመቸለሁ አዲስ የሆነችው ሰብስክራይብ፣ ላይክ፣ ሸር አድርጉ። ነባሮችም ሸር ላይክ አድርጉ። አብረን እንዴት እገዳችኋለሁ። ልጆቼ እንሻላ ጥያቄ ትእዛዝ፣ እውነት ወይም ሀሰት በሉ ነው የሚለው ጥያቄ። አንድ ምን ይባላል፣ ሽርን ሸርን የማያውቅ ሰው አዛች እዛች ሸር ላይ እዛች ሸር ላይ ሊወድቅ ይቀርባል አሉ። በቃ ተንኮል ታላወቅን የተበላሹ አቂዳዎችን ታለማወቅ ትክክለኛው የቱ ነው ብለን ታላየን መልሰን እዛው ቆሻሻ አንወዲቅም ማለት ነው ይላል። እናወርቃለን ማለት ነው ወይስ አንወርቅም ማለት ነው? መልሱን በኮሜንት ማለት ነው። እውነት ወይስ ሀሰት? እንወርቃለን ወይስ አንወርቅም። ጥያቄ ሁለት። ሌላው ሶስተኛው መፍትህ ትክክለኛውን አቂዳ መማር ማስተማር ነው። ሌላው መፍትሄ ይላል። እውነት ወይስ ሀሰት? መማር ማስተማር ሌላው መፍትሄ ነው ወይስ አይደለም? እውነት ወይስ ሀሰት? ጥያቄ ሶስት የሰለፎች አኪዳ በደንብ ማስተማር ደረጃቸውን መራቲብ ጠብቀን ማለት አይደለም ይላል። ማለት ነው ወይስ ማለት አይደለም? እውነት ወይስ ሀሰት? ጥያቄ አራት በመጀመሪያ ትልቁን ኪታብ ነው መቅራት ያለብን ይላል። ጦይብ ትልቁን ኪታብ መቅረት ነው ያለብን ወይስ ትናንሽ ኪታቦችን መማረት ያለብን? ጦይብ ነው ያለው ወይስ ማን ነው ያለው? ጥያቄ አምስት ስንቀራ ስናነብ በደንብ ገብቶን ደቅቅ አድርገን መማር አያስፈልገንም ማለት ነው። ማለት ነው ወይስ ማለት አይደለም እውነት ወይስ ሀሰት? ተሳተፉ ኩባ ኮሜንት፣ ትዕዛዝ ምርጫ ነው። እውነት ወይን ሀሰት ማለት ነው ምርጫ ነው። ሌላው ሶስተኛነት የሰለፍያ የሰለፍያ ጥሪ ያለውን ትክክለኛውን የሰለፍያ መንገድ የሚያሳዩ ኪታቦች ማዘጋጀት፣ መጻፍ ሰዎች ትክክለኛውን መረጃ እንዲደርሳቸው ማድረግ ያስፈልጋል ይላል። ያስፈልጋል ወይስ አያስፈልግም? እውነት ወይስ ሀሰት? ተሳተፉ በኮሜንት ማለት ነው። እንሻላ ጥያቄ ሰባት አፈራጭ አፈንጋጭ ከሆኑ አንጃዎች መጽሐፎች መራቅ ያለ መራቅ ያስፈልጋል። የሶፊያ የሙመተዲዎችንም የቢድአ አቀንቃኞች የሆኑ ሰዎችንም ትምህርቶች መራቅ ያስፈልጋል ማለት ነው ይላል። ማለት ነው ወይስ ማለት አይደለም? እውነት ወይስ ሐሰት? መልሱም በኮሜንት ተፍተፍ በሉ። ቀላል ነው። በነገራችን ላይ ጥያቄው ማለት ነው። ጥያቄ ስምንት ብዙ ሰዎች አቂዳችንን ሊቀሙን አሰፍስፈዋል አላሉም ኡስታዝ። ኡስታዙና ኡስታዙና፣ እዩ ኡስታዛችሁ እንደማለት ነው መሰለኝ። ያው ጽሁፉ ላይ ማለት ነው እንደምታዩት ብለዋል ላናሉ። እውነት ወይስ ሐሰት፣ ሐሰት ስህተት። እውነት ወይስ ሐሰት እንደ ማለት ነው። መስተ ላይ ጽሁፍ ተሳስቷል። ስህተትን ማለት ጥያቄ ዘጠኝ ሱሃቦች ሰለፎች አቂዳቸውን ከየት ነበር የሚይዙት? ከቁርአን ከሐዲስ ከሹብሃ ከየትኛው ነው? ሀ ወለለ ወለ አመረሃ ጥያቄ አስር አንድ ሰው ወደ ትክክለኛው አቂዳ መምጣት የሚችለው ከነዚህ ማፈገጦች መውጣት የሚችለው ወደ የት ሲመለስ ነው ይላል። ወደ አላህ ስብሃነ ወተዓላ ኪታብ ለ ወደ ነቢዩ ሱና አምርሃ ሁሉም ሀነው ወይስ ለነው መልስ ወይስ አምርሃ ሁሉም ትክክለኛውን መልስ በኮሜንት ማለት ነው። ያው እንደዚህም በጽሁፍ ይታያል። ጥያቄ አስር ጥያቄ ዘጠኝ ጥያቄ ስምንት ያው እንደዚህ በጽሁፉም በደንብ ይታያችኋል። ያው በቃሊም በወለጋገድ ነባቤ ላይ እና እንሻላ ውዶች ተሳተፉ እንማር እንማማር አብረን ማለት ነው ጥያቄ ሰባት ጥያቄ ስድስት በነገራችን ላይ ሁሉም እውነት ሀሰት ብሎ ነው የሚለው። እዚህ ጋር ምርጫ አድርገው እንጂ ከጥያቄ ስድስት ጀምሮ የእውነት ሀሰት ነው ሁሉም።

ጥያቄ አንድ እንደዚህ በደንብ ይታያል። ሻላ ተሳተፉ። ዶቼ ጥያቄው በኮሜንት ማነው? መልሱም በኮሜንት ተሳተፉ። አይዞ፣ እንጠንክር፣ እንማማር።